በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት ሁለት በስንክሳር ታስበው የሚውሉ ቅዱሳንና የወንጌል ንባባት ተስካረ ተአመሪሁ ወስደቱ ለሳዊሮስ ሊቀጳጳሳት ወቴክላ ሰማዕት ወህረያቆስ ዘነግ ምስባክ መዝሙር 106 ቁጥር 37 እስከ 38። ተከሉ ወይነ ወዘርኡ ገራውሃ ወገብሩ ማዕረረ እክል፣ ባረኮሙ ወበዝሁ ፈድፋደ። የቅዱስ ማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 13 ያለው ኃይለ ቃል እንዲህ ይላል ምሳሌም ይመስልላቸው ጀመረ፣ እንዲህም አላቸው፦ አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም አስቆፈረለት፣ በውስጡም ግንብ ሠራ፣ ለገባሮችም ሰጥቶ ወደ ሌላ ሀገር ሄደ። በጊዜውም ከወይኑ ፍሬ ያመጣለት ዘንድ ወደ ገባሮች አገልጋዩን ላከ። ይዘውም ገረፉት ባዶ እጁንም ሰደዱት ዳግመኛም ሌላውን አገልጋዩን ወደ እነርሱ ላከ እርሱንም ደበደቡት ቀጥቅጠውና አዋርደውም ሰደዱት እንደገናም ሌላውን አገልጋዩን ላከ እርሱንም ገደሉት ሌሎችንም ብዙዎች አገልጋዮችን ላከ የገረፉትም አለ የገደሉትም አለ የሚወደውም አንድ ልጅ ነበረው። ከሁሉም በኋላ ልጄንስ ያፍሩታል ብሎ ወደ እነርሱ ላከው። ገባሮችም ወራሹ ይህ ነው፣ ኑ እንግደለውና ርስቱን እጅ እናደርግ አሉ። ይዘውም ከወይኑ ቦታ ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ ባለቤት ምን ያደርጋቸው ይሆን? መጥቶ እነዚያን ገባሮች ያጠፋቸዋል፣ ወይኑንም ለሌሎች ይሰጣል። ይህንስ በመጽሐፍ አላነበባችሁምን? ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች፣ እርሷ ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። ይህንም ምሳሌ ስለ እነርሱ እንደ ተናገረ አውቀዋልና ሊይዙት ወደዱ፣ ነገር ግን ሕዝቡን ፈሩ። ትተውትም ሄዱ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ አራት ከቁጥር ሰባት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ነገር ግን ከእኛ ያይደለ ከእግዚአብሔር የተገኘ ታላቅ ኃይል ይሆን ዘንድ በሸክላ ዕቃ ውስጥ ይህ መዝገብ አለን በሁሉ መከራን እንቀበላለን ነገር ግን አንጨነቅም እንናቃለን ነገር ግን ተስፋ አንቆርጥም እንሰደዳለን ነገር ግን አንጣልም እንወድቃለን ነገር ግን አንጠፋም የክርስቶስ ሕይወቱ በዚህ በሟች ሰውነታችን ላይ ይገለጥ ዘንድ ዘወትር የክርስቶስን ሞት በሥጋችን እንሸከማለን። በሕይወት የምንኖር እኛም በሟች ሰውነታችን ላይ የኢየሱስ ክርስቶስ ሕይወቱ ይገለጥ ዘንድ ዘወትር ስለ ኢየሱስ ክርስቶስ ብለን ተላልፈን ለሞት እንሰጣለን። ስለዚህም ሞት በእኛ ላይ፣ ሕይወትም በእናንተ ላይ ይሠራል። አንድ የእምነት መንፈስ አለን። መጽሐፍ አመንሁ ስለዚህም ተናገርሁ እንዳለ እኛም አመን ስለዚህም ተናገርን። ጌታችን ኢየሱስ ክርስቶስን ያስነሳው እርሱ እኛንም እንደ እርሱ እንዲያስነሳን ከእናንተም ጋር በፊቱ እንዲያቆመን እናውቃለን። ጸጋው በብዙዎች ላይ ትትረፈረፍ ዘንድ የእግዚአብሔርም የክብሩ ምስጋና ይበዛ ዘንድ ሁሉ ስለ እናንተ ነውና፣ ስለዚህ አንሰልች። በውጭ ያለው ሰውነታችን ያረጃልና፣ በውስጥ ያለው ሰውነታችን ዘወትር ይታደሳል። ቀላል የሆነው የጊዜው መከራችን ክብርንና ጌትነትን ለዘላለም አብዝቶ ያደርግልናልና፣ የማይታየውን እንጂ የሚታየውን ተስፋ አናደርግም። የሚታየው ኃላፊ ነውና የማይታየው ግን ለዘለ ዓለም የሚኖር ነውና ስለቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አምስት ከቁጥር አምስት እስከ ዐሥራ ሁለት ያለው ኃይለ ቃል እንዲህ ይላል እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ። ሁላችሁም ትሕትናን ልበሷት። እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ ትጉም። ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እርሱንም በእምነት ጸንታችሁ ተቃወሙት። እንግዲህም ያለ መከራ በዓለም ባሉ ወንድሞቻቸው ሁሉ እንደሚፈጸም አወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘላለም ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 1 እስከ 7 ያለው ኃይለ ቃል እንዲህ ይላል። ክርክሩ ከተፈጸመ በኋላ ጳውሎስ ደቀ መዛሙርቱን ጠራና አጽናናቸው፣ ተሰናበታቸውም። ወጥቶም ወደ መቄዶንያ ሄደ። በዚያ አውራጃም አልፎ ሄደ በቃሉም ብዙ አስተማራቸው። ከዚያም በኋላ ወደ ግሪክ ሀገር ሄደ። በዚያም ሶስት ወር ተቀመጠ። ወደ ሱሪያም በመርከብ ለመሄድ አስቦ ሳለ አይሁድ ስለተማከሩበት ተማከሩበት ወደ መቄዶንያ ሊመለስ ቆረጠ። ከእርሱም ጋር የቤሪያ ሀገር ሰው የሚሆን ሱሲጳጥሮስ ጳጥሮስ፣ የተሰሎንቄም ሰዎች አርስጥሮኮስ እና ሲኮንዱስ የደርቤኑ ሰው ጋየዮስ ጢሞቴዎስም፣ የእስያ ሰዎች የሚሆኑ ቲኪቆስና ጥሮፊሞስም አብረውት ሄዱ። እነሱም ቀድመውን ሄደው በጢሮአስ ቆዩን። እኛ ግን ከፋሲካ በኋላ ከፊልጵስዩስ ተነስተን በባህር ላይ ተጉዘን በአምስት ቀን ወደ ጢሮአስ ደረስን። በዚያም ሰባት ቀን ተቀመጥን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 10 ከቁጥር አንድ እስከ ሁለት በእግዚአብሔር ተወከልኩ እፎ ትብልዋ ለነፍስየ አአይል ውስተ አድባር ከመኦፍ እስመናሁ ሀጥኣን ወሰቁ ቀስቶሙ። የቅዱስ ማቴዎስ ወንጌል ምዕራፍ አምስት ከቁጥር ዐሥር እስከ ዐሥራ ሰባት ያለው ኃይለ ቃል እንዲህ ይላል። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በሚሰድቧቸውና በሚያሳድዷቸው ጊዜ ስለ እኔም እየዋሹ ክፉን ሁሉ በሚናገሩባቸው ጊዜ ብፁዓን ናቸው። ደስ ይበላችሁ ሐሴትንም አድርጉ። ዋጋችሁ በሰማያት ብዙ ነውና ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳደዋቸው ነበርና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን እንዲህ በምን ይጣፍጣል? እንግዲህ የሚጠቅመው የለም፣ ሰዎች ወደ ውጭ አውጥተው ይጥሉታል በእግራቸውም ይረግጡታል እንጂ እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሠራች ከተማ መሰወር አይቻላትም። ከእንቅብ በታች ሊያኑሯት መብራትን አያበሩም፣ በመቅረዟ ላይ አኑረዋት በቤት ላሉት ሁሉ ታበራለች እንጂ። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑት ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።